ግርማ ሞገስ የነበረው ወጣት የ1960ዎቹ የኮንጎ መሪ ካረፈ እነሆ 60 ዓመታት አለፉ በስልጣን ላይ በነበረበት ጥቂት ወራት ያሳየው በርካታ ውብ ቃላትን እንጂ ድርጊትን አይደለም ከሌሎች የአፍሪካ መሪዎች በተለየ ምንም ነገር እንዳይሰራ በተቀናጀ መንገድ ገደብ ተደርጎበታል በዚህም የተነሳ ህልሙ ወረቀት ላይ እንጂ በመሬት ላይ አይታይም። ቢያንስ ግን አቅምና ሁኔታዎች የፈቀደለትን ያክል ሞክሯል። ፓትሪክ ሉሙምባ የሉሙምባ ትልቁ ጩኸት የነበረው የአፍሪካ ኢኮኖሚ ነፃነት አሁንም ከዋና አጀንዳነት አልተነሳም። በዛሬው የታላቅ ሰው ፕሮግራም ለዲሞክራቲክ ኮንጎ ነፃነት ከተዋደቁት የኮንጎ ተወላጆች መካከል ስለ ፓትሪክ ሉሙምባ አሳዛኝ ታሪክ አጫውታችኋለሁ። ፓትሪክ ሉሙምባ እንደ አውሮፓውያኑ አቆጣጠር ጁላይ 1925 በኦላንድ መንደር በቀድሞ መጠሪያው የቤልጂያን ኮንጎ በአሁኗ ዲሞክራቲክ ኮንጎ ተወለደ። ፓትሪክ ሉሙምባ በተወለደበት መንደሩ በኦላንጎ በሚገኘው የፕሮቴስታንት ሚሽነሪ ትምህርቱንም ተከታትሎ ጨረሰ። ትምህርቱን ያጠናቀቀው ሉሙምባ በፖስታ ቤት ተቀጥሮ መስራት ጀመረ። እንደ አውሮፓውያኑ አቆጣጠር በ1955 በኮንጎ የአንድ ክልል የኮንጎ የንግድ ህብረት የሰራተኞች ፕሬዝዳንትም ሆኖ ተመረጠ። እንደ አውሮፓውያኑ አቆጣጠር በ1958 ሉሙምባ ቤኮንጎ ብሔራዊ ንቅናቄ ወይም ሙቭመንት ናሽናል ኮንጎሊስ ኤምኤንሲን ተቀላቀለ። በዚሁ ወቅት ሉሙምባ ታሪክ የሚናገርበት ቀን ይመጣል፣ አፍሪካ የራሷን ታሪክ ትጽፋለች፣ ያም የማዕረግና የጀግንነት ታሪክ ይሆናል ሲል በተደጋጋሚ ይሰማ ነበር። ቤልጅየም ለ80 ዓመታት ኮንጎን ስትገዛ የአገሪቱን ነባር ነዋሪዎች ለግፍና ለስቃይ ዳርጋለች። የቤልጅየም ቅኝ ተገዢ የሆነችው ኮንጎ በሀገሪው አርበኞች ትግል እንደ አውሮፓውያኑ አቆጣጠር በሰኔ 30 ቀን 1960 ነጻነቷን ተቀዳጀች። በድል ማግስት የፓትሪክ ሉሙምባ ፓርቲም በሀገሪቱ የተካሄደውን ምርጫ አሸነፈ። የኮንጎዎች አብሪ ኮከብ እና በኮንጎዎች ታሪክ ከልብ የማይጠፋው ሉሙምባ የመጀመሪያው የኮንጎ ጠቅላይ ሚኒስትር ለመሆን ቻለ። ይህ በእንዲህ እንዳለ ቤልጅየም ኮንጎን በቅኝ ግዛት በያዘችበት ዓመታት ለኮንጎ አስደማሚ ልማት አልምተናል ሲሉ የቤልጅየሙ ንጉስ ባዶዊን ተናገሩ። በዚህ የንጉሱ ንግግር ደሙ የፈላው ፓትሪክ ሉሙምባ የቤልጅየሙን ንጉስ አቁሳይ የመርዝ ንግግር በመቃወም ምንም እንኳን ዛሬ የኮንጎ ነጻነት ቀንን በእኩልነት ካስተካከልናት ወዳጅ ሀገር ቤልጅየም ጋር አብረን ብናከብርም ማንኛውም ኮንጎሊዝ ለዚህ ድል የበቃው ለአመታት በጽናት ታግሎ በጦርነት ደሙን አፍሶ መሆኑን መቼም የሚረሳ አይደለም። ትግሉም በምናደርግበት ወቅት በምግብ እጦትም ሆነ በእንግልት ተሸንፈን የተውነው ጦርነት አልነበረም። በዚህም ነፃነታችንን ማረጋገጥ ችለናል። ስለሆነም እጅጉን እንኮራለን። ይህ የሚደነቅና ተገቢ ትግል በግዴታ ለተጫነብን አሳፋሪ ባርነት ማብቃት አስፈላጊም ነበር፣ ሲል ተናገረ። ምዕራባውያንም በበላይነት የሚያሽከረክሯቸው ጋዜጠኞች የሉሙምባን ንግግር እንደ ኃጢአት በመቁጠር በመላው ዓለም አሰራጩት። ቤልጅየም በቅኝ ግዛት ወቅት በኮንጎ ህዝብ ላይ ያደረገችው አረመኔያዊ ተግባር ይቅር በሉኝ ማለት ሲገባት ይባሱኑ ለኮንጎሊሶች የነፃነት፣ እኩልነት እድገት ተስፋ ብርሃን የፈነጠቀን መሪያቸውን ፓትሪክ ሉሙምባ ላይ ጥርሷን ነከሰች አሜሪካንም ከኮንጎ በገፍ ስትዘርፍ የነበረው የዩራኒየም የአልማዝና የመዳብ ማዕድን ጥቅሟ እንደሚቋረጥ ስለገባት ሉሙምባን ለማጥፋት በመርዝ የተለወሰ ወጥመድ በሲአይኤ በኩል አጠመደች በሉሙምባ አቋም ስጋት የገባቸው አሜሪካ እና ቤልጅየም በስውር በፈጠሩት ሽፍጥ እንደ አውሮፓውያኑ አቆጣጠር በ1960 በኮንጎ አመፅ ተቀሰቀሰ። የሚገርመው ሉሙምባ ወደ ስልጣን ከመጣ በኋላም ከፍተኛ ወታደራዊ ባለስልጣናት ኮንጓዊ ሳይሆኑ ቤልጅየሚያዊ መሆናቸው ነበር። እነዚህ ባለስልጣናት ከነፃነት በኋላም ኃላፊነታቸውን የመልቀቅ እቅድ አልነበራቸውም። ይህንን ተከትሎ ነበር በኃይሉ ውስጥ ያሉ ጥቂት ኮንጓውያን የቤልጅየም አመራሮች እንዲነሱ በመጠየቃቸው አመፅ ሊቀሰቀስ የቻለ። ሉሙምባ የጦር ኃይሉ ጄኔራል ጀንሰንስ በ24 ሰዓታት ውስጥ ኮንጎን ለቆ እንዲወጣ አዟል። በጉዳዩ ላይ በሰጠው ጋዜጣዊ መግለጫም ሜጀር ቪክቶር ሉንዱላን ዋና አዛዥ ማድረጉና ጆሴፍ ሞቡቱን ደግሞ ወደ ኮሎኔልነት ማሳደጉን አስታወቀ። የኮንጎ የጦር ኃይል የኮንጓውያን ነው ሲልም ተናግሮ ነበር። በመቀጠልም በካታንጋና በደቡብ ካሳይ ግዛቶች ተገንጣይ ቡድኖች አመፁ። በሌሎች በርካታ ከተሞች ደግሞ የአመፅ እንቅስቃሴዎች ተጀመሩ። ሉሙምባ እነዚህ እንቅስቃሴዎች በቤልጅየም የተቀነባበሩና ዓላማቸውም የሱን አመራር ማሳጣት እንደሆነም ይናገር ነበር። ግጭቶቹ አገሪቱን ወደ ብጥብጥና አለመረጋጋት እንዲያመራ ማድረግ ጀመሩ። ቤልጅየም ሁኔታውን ለማረጋጋትም የራሷን ወታደራዊ ጣልቃ ገብነት ለማድረግ ሀሳብ አቀረበች። ሉሙምባ ታዲያ በግልጽ ቢቃወሙትም ቤልጅየም ዜጎቼ ለመከላከል ነው በማለት ወታደሮቿን ወደ ኮንጎ ላከች። ይሁንና የሉሙምባ ዋነኛ ተቀናቃኝና የካታንጋን የመገንጠል እንቅስቃሴ ለሚመራው ሞይስ ካፔንዳ ሾምቤ ድጋፍ ለመስጠት ያለመ እንቅስቃሴ ማድረግ ጀመሩ። በዚህ ቅር የተሰኘው ሉሙምባ የቤልጅየምን አምባሳደር ከአገር እንዲወጣ አድርጎም ነበር። ሉሙምባ ለተመድ ይግባኝ በማለት ቤልጅየሞች እንዲወጡላቸው ጠየቀ። የተመድ ሰላም አስከባሪ ኃይሎች በጥያቄው መሰረት ወደ ኮንጎ ቢገቡም ለሉሙምባ እጅግ አጣዳፊ የነበረውንና ካታንጋን የመቆጣጠር ስራ ሊሰሩላቸው አልቻሉም። የቤልጅየም ወታደሮችን ከኮንጎ ማስወጣት አልተቻለም። የሉሙምባ ወታደሮች በተለያዩ አላስፈላጊ ግድያዎችና የመብት ረገጣዎች ላይ መሳተፋቸውም ሁኔታዎችን ይበልጥ አወሳሰባቸው። ድርጊቱን ሉሙምባ በይፋ ቢያወግዘውም በርካቶች ተጠያቂ አድርገው ይከሱት ነበር። ኮነሌል ሞቦቱን የመሳሰሉ ከፍተኛ ወታደራዊ ኃላፊዎች የመከላከያ ሚኒስትር ጭምር የነበረውን ሉሙምባን መታዘዝ አቆሙ። እነዚህን እጅግ የተወሳሰቡ ችግሮች በጥቂት ጊዜያት ውስጥ እያስተናገደ ያለውን መንግስት የሚመራው ሉሙምባ ለችግሮቹ መፍትሄ ለመፈለግ እየተጣጣረ ባለበት ጊዜ በሉሙምባ ያደገው ኮሎኔል ጆሴፍ ሞቦቱ ሉሙምባ ከስልጣኑ እንደተነሳ ገለጸ። ሞቦቱ በአሜሪካ መንግስት ይረዳ ነበር። ከዚህ በኋላ ሉሙምባ በቤት ውስጥ እስር ነበር። ኪንሻሳ ከሚገኘው ቤቱ በ200 ኪሎ ሜትር ርቀት ላይ በምትገኘው ኪሳንጋኒ ያኔ ስታንሊቪል ይባል ነበር ደጋፊዎቹ አማራጭ መንግስት መስርተው ነበር። ይህ መንግስት በወቅቱ የሶቪየት ህብረትንና የቻይናን እውቅና አግኝቶ እንደነበርም ሪፖርቶች ሲጠቁሙ፣ ሉሙምባ ይህን ኃይል ለመቀላቀል በድብቅ ጉዞ ላይ እያለ ነው በአሜሪካና በቤልጅየም መንግስታት በተቀጠሩ ጠላቶቹ በቁጥጥር ስር የዋለው። ምዕራቢያኑ ከኛ ይልቅ ሩሲያን መርጧል ሲሉ ሉሙምባን ሲኮንኑ እሱ ግን ኮሚኒስት ስለመሆኑ ሲጠየቅ እኔ በጭራሽ ኮሚኒስት አይደለሁም፣ መቼም ኮሚኒስት ልሆን አልችልም፣ እኔ በቀላሉ ብሔርተኛ መሪ ነኝ የሚል ምላሽ ነበር የሰጠው። በነገራችን ከውጭ የሚመጣ ርዕዮተ ዓለምን የሚቃወመው ሉሙምባ የሶቪየት ህብረት ሶሻሊስት ርዕዮተ ዓለምንም አፍሪካዊ ያልሆነ ይለው ነበር። ከዚህ ይልቅ ወደ አፍሪካ ሴቶች የመመለስን ጠቀሜታ ያስተጋባ ነበር። የሆነ ሆኖ የሉሙምባ መታሰር ተከትሎ በወቅቱ ሶቪየት ህብረት ሉሙምባ እንዲፈታ ስትል ለተባበሩት መንግስታት ድርጅት በተደጋጋሚ ጊዜ አሳወቀች። የተባበሩት መንግስታት ድርጅት የማን ሆነና ነው የሶቪየት ህብረትን ጥያቄ የሚመልሰው? የማይታሰብ ነበር። የስልጣን ጥመኛው ሞቦቱ ሴሴ ሴኮ ግን ሉሙምባ ለኮንጎ ህዝብ እልቂት ጥፋተኛ ነው በሚል ፈረጀው። ሉዶዴ ዊቴ የተባለው የስነ ማህበረሰብ ምሁሩ ዘ አሳሲኔሽን ኦፍ ሉሙምባ በሚል ባሳተመው የምርመራ ጽሑፍ ሉሙምባ እንደ አውሮፓውያኑ አቆጣጠር ጥር 17 ቀን 1961 በገዳይ ቡድኖች ወደ ካታንጋ ጫካዎች ተወስዶ መረሸኑን አመላክቷል። ስለ ፓትሪክ ሉሙምባ ግድያ ምንጭና ፍንጭ እንዳይገኝ በሚልም የገዳዩ ቡድን መሪ የሆነው ጌራልድ ሶቴ ከወንድሙ ጋር በመሆን የሉሙምባን አስክሬን ከተቀበረበት በማውጣት ሰውነቱን በሳለ መጋዝ ቆራርጧል። ጭካኔው ይህ ብቻ አይደለም፤ በድኑን በሰልፈሪክ አሲድም አሟምተዋል። ጌራልዶ ሶቴ የገደላቸውን ሰዎች አካል በናሙናነት የማስቀረት ልምድ ስለነበረው ከሉሙምባ አካል ጥርሱንና ጣቱን መውሰዱንም በምርመራው ተረጋግጧል። በዚህ የግድያ እቅድ ውስጥ የአሜሪካ እጅ እንዳለበት የሲአይኤው ዳይሬክተር አለን ዱልስ ሉሙምባ ትልቅ ስልጣን ከጨበጠ የተመሰቃቀለ ነገር መምጣቱ የማይቀር ነው፣ በማለት የሉሙምባ መገደል አስፈላጊ እንደሆነ ተናግሮ እንደነበር በጥናቱ ሉዶ ዲዌት አመላክቷል። ይህ በእንዲህ እንዳለ በአንድ ወቅት የገዳዩ ገራልድ ሶቴ ልጅ ገደሊፍ ሶቴ ለሁሞ መጽሔት አባላት አባቷ ከሉሙምባ ያስቀረው አካል እንዳለ አሳይታ ነበር። ከጊዜ በኋላ ቤልጅየም የሉሙምባ ቤተሰቦችን የዘገየ ይቅርታ ጠየቀች። የሆነ ሆኖ ይህ ሰቅጣጅ ግድያ በቤልጅየም እና በአሜሪካ መንግስት የተቀነባበረ ሲሆን በኮንጓውያን ተባባሪነት ፍጻሜ አግኝቷል። ቤልጅየማዊው ጸሐፊ ሉዶ ዲዌይት ይህን ግድያ የሃያኛው ክፍለ ዘመን እጅግ አስፈላጊው ግድያ ይለዋል። የግድያው ታሪካዊ አስፈላጊነት በተለያዩ ምክንያቶች የሚገለጽ ሲሆን ግድያው ሲፈጸም የነበረው ዓለም አቀፋዊ ተጨባጭ ሁኔታ፣ በኮንጎ ፖለቲካ ላይ ያሳረፈው ተጽዕኖና እንደ መሪ ሉሙምባ ያለው አጠቃላይ ውርስ ተጠቃሽ ነው። ፓትሪክ ሉሙምባ የሚለው ስም በአህጉሩ ከጫፍ እስከ ጫፍ በተለያዩ ትውልዶች ሲስተጋባ የኖረ ሰውየው በቆመለት ዓላማና እንደ መሪ ምልክት በመሆኑም ነው። ከሉሙምባ አመራር ምን እንማራለን? የሉሙምባ መገደል ከአፍሪካ ነፃነት አንጻር ወሳኝ ምዕራፍ ነው። በ1950ዎቹ አፍሪካን ነፃ የማድረግ ንቅናቄ ነበር። ንቅናቄው ትልቅ የተስፋ አየርን ያነፈሰም ነበር። የአፍሪካ ህዝቦች እውነተኛ ነፃነት እንደሚያገኙ ጠብቀውም ነበር የአገራቸው የፖለቲካና የኢኮኖሚ ጉዳዮች ላይ ሙሉ ቁጥጥር በማድረግ እጣፈንታቸውን ራሳቸው እንደሚወስኑም እምነት ነበራቸው። የሉሙምባ መገደል ያረጋገጠው ይህ ላይሆን እንደሚችል ነው። ቤልጅየም እና ሌሎች ቅኝ ገዢዎች ነፃነቱን ቢሰጡም የነበረው የቢዝነስ ፍላጎት ግን እንዲረበሽ አይፈልጉም ነበር። የሉሙምባ ስብዕና በኮንጎ የታጠረ አልነበረም። ለዚህም ነው ህይወቱ በመጥፋቱ አፍሪካ ያለቀሰችው። ሞቱ በመላው አፍሪካ ተቃውሞን አቀጣጥሏል። የሉሙምባ መገደል ለብሔራዊ አንድነት፣ ለኢኮኖሚ ነፃነትና ለፓን አፍሪካዊ ወንድማማችነት ለኮንጓውያን ነፃነትና ብልጽግና መሰናከል መሆኑም አልቀረም። ከሁሉም በላይ ግን ለኮንጎ ብሔራዊ አንድነት እንደ ሉሙምባ የሚታገል ሌላ መሪ በአገሪቱ ላለፉት 55 ዓመታት አልታየም። ሉሙምባ ብሔራዊ ህብረትን ለማምጣት አገሪቱን በብሔርና በክልል መከፋፈል አያስፈልግም ይል ነበር። ሉሙምባ ያለ ጊዜው ካረፈ በኋላ ኮንጎ የተለያዩ አጀንዳዎችን ያነገቡ ኃይሎች የሚተላለቁባት የጦር አውድማ ሆናለች።